በስምአብ ወወልድ ወመንፈስ ቅዱስ አዱ አምላክ አሜን። እግዚአብሔር ቤተሰቦች የእናታችን የወላዲት አምላክ የድንግል ማርያም የቃል ኪዳን ልጆች፣ የቅዱሳን ወዳጆች ሁላችሁም በያላችሁበት ሰላም እግዚአብሔር አይለያችሁ። ዘበውኁድ ምእመነ ኮንከ ዲበ ብዙኅ እሰይመከ። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ማቴዎስ እንደ ጻፈው የማቴዎስ ወንጌል ምዕራፍ 25 ቁጥር 21 ላይ የምናገኘው ኃይለ ቃል ነው። እግዚአብሔር ፈቅዶ ወዶ በትንታ የምታልፍ ሕይወታችንን በቸርነቱ እየጠበቀ ወጥቶ መግባት ብርቅ በሆነበት በዚህ ዘመን የሰው ልጅ በተለያየ አደጋ በየቦታው ደግሞ እንደ ውሃ እየፈሰሰ በምናይበት በዚህ አስቸጋሪና አስከፊ ዘመን እኛ ከማናየው እሱ ከሚያየው እኛ ከማናውቀው እሱ ከሚያውቀው ፈተናና መከራ እየጠበቀ አምላካችን ለዛሬ አድርሶናል። ጾማችንንም አንዳንድ እያልን ስድስተኛው ሳምንት ገብርኄር ላይ ደርሰናል ማለት ነው። ይህ ስድስተኛው ሳምንት ገብርኄር በመባል የሚታወቀው ሳምንት ነው። ገብርኄር ማለት መልካም ታማኝ በጎ አገልጋይ ማለት ነው። ትርጉሙ ስለ አገልግሎት የምንማርበት አገልጋይ ስለሚቀበለው መክሊት ብቻ ሳይሆን ስለሚጠበቅበትም ኃላፊነት የምንማርበት አምላካችን በምሳሌ ያስተማረውን ትምህርት የምናይበት እያንዳንዳችን ክርስቲያን የሆነ ሁሉ መክሊቱን የሚመለከትበት ሳምንት ነው። ስለ መክሊታችን የምንማርበት ሳምንት ነው። በማቴዎስ ወንጌል ምዕራፍ 25 ቁጥር 21 ላይ አሁን በርዕሳችን እንደተመለከት ነው። በጥቂቱ ታምነሃልና በብዙ እሾምሃለሁ የሚለውም ኃይለ ቃል ከዚሁ ጋር የተያያዘ ከአገልጋይነት ጋር የተያያዘ ነው። የእግዚአብሔር ቤተሰቦች ይህን መልእክት የምትሰሙ ሁላችሁም አንድ ነገር ማለት እወዳለሁ። አስቀድሜ ስለ አገልጋይ ስናነሳ እግዚአብሔር በብዙ ጸጋ የሾማቸውን በትልልቅ አገልግሎት ያሉትን እየተመለከትን እነሱ ያልሰሩትን እያየን እኛ የምንሰራውን ቸል እንዳንል። አሁን በዚህ ትምህርት የምንማረው ለሌሎች የተሰጠውን ጸጋ ለማየት ሳይሆን ለእያንዳንዳችን የተሰጠንን ጸጋ ስለማየት ነው። እያንዳንዳችን ራሳችን ነው፣ ስለሌላ አገልጋይ አይደለም። ዛሬ የምንማረው ስለ ጳጳሳት ብቻ አይደለም። ዛሬ የምንማረው ስለ ካህናት ብቻ አይደለም። ዛሬ የምንማረው ስለ ሰባ ከያን ብቻ አይደለም። ዛሬ የምንማረው እንዳውም በዋናነት የዛሬው ትምህርት ስለ ራሳችን የምንማርበት ነው። እግዚአብሔር እኔ እንዳገለግለው የሰጠኝ ጸጋዬ የትኛው ነው? ያላገለገልኩት በየትኛው ስጦታዬ ነው? ቆጥረው የተሰጡን ስጦታዎች ስላሉ፣ ተቆጥረው የተሰጡን ስጦታዎች ስላሉ ስጦታዎቻችንን ቁጭ ብለን በማስተዋል ሆነን እንድንቆጥራቸው እግዚአብሔር የሰጠንን ስጦታዎች በእነሱ ደግሞ እግዚአብሔር ምን እንድናደርግ ነው የሚፈልገው? መቼስ ሌላውን ማገልገል እግዚአብሔርን ማገልገል ነው። ሌላውን መርዳት እግዚአብሔር የሚወደው እግዚአብሔር የሚፈቅደው እግዚአብሔር እርሱ እንዳገለገልን የሚቆጥርልን ነው። ወደ ተቸገሩት መሄድ ሌላው የሌለውን ነገር እኛ እንዲኖረው ማድረግ ማለት ነው። ስለዚህ የራሳችንን ጸጋ የራሳችንን ስጦታ በየትኛውም ቦታ በየትኛውም ሁኔታ ብንሆን ምንድን ነው አሁን ባለውበት ዛሬ እግዚአብሔር እኔ እንዳደርግ የሚፈልገው የሚለውን የምንማርበት ክፍል ነው። ታሪኩ ከላይ ሲጀምር በአጭሩ አንድ አበዳሪ ለሶስት ሰዎች ብድር እንደሰጣቸው ያም አንዱ አምስት አንዱ ሁለት አንዱ አንድ እንደወሰዱ እሱም አበድሯቸው እንደሄደ ይነገራል። ብድር በመጽሐፍ ቅዱስ በብዙ ቦታ ተገልጾ እናገኘዋለን። በአራጣ ማበደር በራሱ ኃጢአት እንደሆነ ቅዱስ መጽሐፍ ይናገራል። ዋና ነጥባችን ስላልሆነ እንጂ ስለ ብድር መጽሐፍ ቅዱስ በጣም በብዙ ነው የሚናገረው። ስለዚህ ብድር ከጥንት ጀምሮ ያለ ነው። ብድር በግሃዱ ዓለም ስንኖርም ብድር በመንግስት ደረጃ ብድር፣ በድርጅቶች ደረጃ ብድር፣ በግለሰቦች ደረጃ ብድር፣ በነጋዴዎች ደረጃ ደግሞም ብድር፣ ይልቁንም በገበሬው ዓለም እንኳን በግብርናው ዓለም ከሚኖሩትም እንኳን ሳይቀር ብድር ይታወቃል። አምላካችን ደግሞ በብዙ ምሳሌ ያስተምሯል በምናውቀው ነገር፣ በምናየው ነገር፣ በሚገባን ነገር ነው የሚያስተምረን። ስለዚህ አንዱ ስለዚህ ስለ ብድር ስናነሳ ብድር በየትኛውም ዓለም ካለ በየትኛውም የሰው ክፍል ካለ በጥቂቱም በትንሹም በህፃናት እንኳን በያቅማቸው ያላቸውን ጥቂት ነገር ሰጥተው በኋላ ከሌላው የሚቀበሉበት ሁኔታ አለ በዚህ በሚገባን መልኩ ለሰው ሁሉ በሚሆን መልኩ ስለ ብድር በብድር መስሎ አምላካችን ያስተምራል አበዳሪው ተመለሰ ሊቆጣጠራቸው መጣ ተቆጣጠራቸውም ነው የሚለው ስለዚህ ሲወስዱ ሁሉም ሊያተርፉበት ወስደዋል፣ ግን ሁለቱ አትርፈው፣ ባለ አምስቱም አምስት አተረፍኩ፣ ባለ ሁለቱም ሁለት አተረፍኩ፣ ይህንኑ ብለው ነው የመለሱት። ሶስተኛውና ባለ አንዱ ግን ድሮም አንተ ካልበተንክበት የምትሰበስብ ካልዘራህበት የምታጭድ ጨካኝ መሆንህን አውቅ ያለሁና በጉድጓድ ውስጥ ቆፍሬዋለሁ አለው ይላል። ስለዚህ ሁለቱን አንድ ቃል ነው የተናገራቸው፣ ዘበውኁድ ምእመነ ኮንከ ድበ ብዙ እሠይመከ ባእ ውስተ ፍስሓሁ ለእግዚእከ፣ ለእያንዳንዳቸው የተነገረ ነው። በጥቂቱ ታምነሀልና በብዙ እሾምሀለሁ ወደ ጌታህ ደስታ ግባ። ወደ አምላካችን ደስታ አምላካችን በቸርነቱ ያስገባል። ወደ ጌታህ ደስታ ግባ ይላል። ያኛውን ግን ያልዘራሁትን ሳጭድ ያልበተንኩትን ስሰበስብ ደግሞ የእኔን ጨካኝነት የት አይተሃል? ስለዚህ ውሰዱት፣ ጥርስ ማፋጨት ወዳለበት ወደ ዘለዓለም እሳት፣ ወደ ዘለዓለም ጋንም ውሰዱት ብሎ ወደ ዘለዓለም እሳት፣ ጥርስ ማፋጨት ወዳለበት ወደ ጨለማው ክፍል ሲሄድ እናየዋለን። ታሪኩ ባጭሩ የሚመስለው ይሄንን ነው። አበዳሪ የተባለው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ተበዳሪ የተባለነው ደግሞ እያንዳንዳችን እኛ ነን። ብድሩ አበዳሪዎቹ ይህን ይህን ያህል ያስፈልገናል ስጠን ብለው አይደለም የወሰዱት፣ እሱ ሰጣቸው ነው የሚለው በቁጥር 15 ላይ ስንመለከት ምዕራፍ 25 ቁጥር 15 ላይ ለእያንዳንዱ እንደ አቅማቸው ሰጣቸው ነው የሚለው። እንደ አቅማቸው ነው የሚለው። አቅማቸውን እነሱ አይደሉም የሚያውቁት። ሰው በራሱ አንዳንድ ጊዜ እግዚአብሔር ካልረዳው በቀር አቅሙን አያውቅም። ሰው አቅሙን የማያውቅባቸው ነገሮች ብዙ ናቸው። ልኩን የማያውቅባቸው ነገሮች ብዙ ናቸው። በእውቀቱ ልክ አቅሙን የሚለካ፣ በማግኘቱ ልክ አቅሙን የሚለካ፣ በገንዘቡ ልክ አቅሙን የሚለካ፣ በስልጣኑ ልክ አቅሙን የሚለካ ብዙ ሰው አለ። አሁን ግን ለእያንዳንዱ እንደ አቅማቸው ነው የሚለው። ስለዚህ ይሄን ስጦታ የሰጠው ራሱ እግዚአብሔር አምላካችን ነው። እነዛን ሶስት ሰዎች የምንወክለው እኛ ነን። እግዚአብሔር ለእያንዳንድ ጭን የሰጠው ጸጋና ስጦታ ነው። ለጳጳሳት የሰጠው ስጦታ አለ። ለካህናት የሰጠው ስጦታ አለ። ለዲያቆናት የሰጠው ስጦታ አለ። ለቅዱሳን ለፍጹማን የሰጠው ስጦታ አለ። ለሰማይታት የሰጠው ስጦታ አለ። ለጻድቃን የሰጠው ስጦታ አለ። እነዚህ እነዚህ በሰፊው በትርጓሜ የሚተነተኑበት ዕለት ነው ይሄ ዕለት። ለምዕመናን የሰጠው ስጦታ አለ። አንድ ግን ደስ የሚል ነገር እነግራችኋለሁ። ማንም ሰው በተሰጠው ስጦታ እንጂ ባልተሰጠው ሌላው ባለው ጸጋ የሚጠየቅበት አንዳች ነገር የለም። ግን አንድ ተሰጥቶት አምስት ከተሰጠው እኩል የሚጠየቅበት ሁኔታ የለም። በአንዷ ግን ሊሰራባት እንዲገባ የግድ ይሄ ቃል ያስተምረናል ለእያንዳንዱ እንደ አቅሙ ነው የሚለው አቅማችንን የሚለካው የሚያውቀው እግዚአብሔር አምላካችን ነው ታዲያ ይሄ ከሆነ ለእያንዳንዳችንም ስጦታ ከተሰጠን የኛ ስጦታ ምንድን ነው ቅድም በመግቢያ ላይ ያልኩት ይሄ ነው ቅድም በመግቢያ ላይ ያልኩት ይሄ ነው ባለ አምስት ባለ ሁለት የተቀበሉት አትርፈዋል ነው የሚለው። የግድ ወርቅ አይደለም። የአገልግሎት ስጦታ፣ እግዚአብሔር የሚወደውን ነገር የምናደርግበት ስጦታ ነው። ስንቶቻችን በስጦታችን፣ እግዚአብሔር በሰጠን ስጦታ እግዚአብሔርን አገልግለን ይሆን? የሚጠበቅብንን አድርገን ይሆን? ወደ ሌሎች ሄደን ይሆን? ክርስትና እንደውም ሁለት ነገር ላይ ነው የቆመው ይላሉ አባቶቻችን። ኑ የሚል ላይ ብቻ አይደለም፣ ኑና ሂዱ ላይ ነው የቆመው። አስቀድሞ ወደ እኔ ኑ ይላል። ወደ እርሱ ይመጣሉ፣ ስጦታውን እንቀበላለን፣ ልጅነትን እናገኛለን። ደግሞ ወደ ሌሎች እንድንሄድለት ይፈልጋል። ስንቶቻችን ይህንን እናደርጋለን? በሕይወታችን የምናስተምር ስንቶቻችንን፣ ባለን እግዚአብሔር በሰጠን ነገር የምናገለግል ስንቶቻችንን። ይህንን የምናደርገው ደግሞ ለእኛው ጥቅም ነው አንደኛ ኃላፊነታችንን መወጣት ስለሆነ፣ ሁለተኛው ግን በጥቂቱ ታምነሃልና በብዙ እሾምሃለሁ። የእግዚአብሔር ቤተሰቦች ርዕሳችን ይሄ ነው። በብዙ ለመሾም ነው በጥቂቱ የምንታመነው፣ ተስፋ ጭምር ሰጥቶ ነው አምላካችን ይሄንን ያለው። ወደ ቤት የምናገኘውን ሰጥቶ በእግዚአብሔር በሆነው ነገር ለእግዚአብሔር የምናደርገው ጥቂት፣ የምንቀበለው ነገር ግን ብዙ ነው። ይሄ የታወቀ ነው። ሌሎቹን ያገለገሉ ኤልያስን ያገለገለችው መበለት ለኤልያስ ያቀረበችው አንዲት እንጎቻ ነው። ቤቷ ግን በሕይወት ዘመኗ ሁሉ የተትረፈረፈ በዘይትና በዱቄት በረከት የተትረፈረፈ ነበር ይላል። ኤልሳን ያገለገለችው እናት ጎጆ ሰርታ በዛ ሲያልፍ የሚበላውን የሚጠጣውን እስከ ማቅረብ ጸሎት እስከ መቀበል ድረስ ነው። ባላት ሀብት በሙሉ ባላት ንብረት በሙሉ ግን የማታገኘውን ከእግዚአብሔር ብቻ የሚገኘውን ጸጋ ልጅ ስታገኝ እንመለከታለን። በእንደዚህ መልኩ ካየነው ነው ከአስራት በኩራታችን ጀምሮ ለእግዚአብሔር በምናደርገው ጥቂት ነገር የምንቀበለው ብዙ እንደሆነ ነው። በብዙ ላይ እሾምሃለሁ፣ ብዙ እሰጥሃለሁ። አንዴም ብዙ የተባለው የማያልቅ የማይቆጠር ዘመን የምንኖርበት በጥቂቱ እግዚአብሔር በሰጠን በዚህ ከታመንን በመንግስቱ በመንግስተ ሰማያት የሚሰጠንን ስጦታ ነው። ስንቶቻችንን በጥቂቱ የምንታመነው ባለንበት ቦታ ሆነን የምንታመነው? ጥቂት የሚለው ምኑን ነው? እኛ የሚታየን ሌሎች አልሰሩት ጽድቅ፣ ሌሎች አላገለገሉት አገልግሎት፣ ሌሎች አልሰሩት ስራ ነው። እኛ በራሳችን ታምነናል ወይ? አንድ ምእመን ሊታመን የሚገባውን ያህል ለቤተ ክርስቲያን ታምነን አለ ወይ? አንድ ክርስቲያን ሊታመን የሚገባውን ያህል ለሃይማኖቱ ታምነን አለ ወይ? አንድ ክርስቲያን ሊታመን የሚገባውን ያህል ለቤተ ክርስቲያን ታምነን አለ ወይ? በምክረ ካህር ሆነን አለይ ወይ? ለእንሳ ራሳችንን አዘጋጅተን አለ ወይ? ያልፈጸም ነው ብዙ በጥቂቱ በምናየው ነገር በቁሳዊው ነገር በዚህ ሌላው ያ አትርፍ ተብሎ የሄደው ሰው አትርፎ የመጣው ነገር ነው። በደንብ እንድናየው የምፈልገው ሂዲ አትርፍ ተባለ። እሽ ብሎ ብዙ መልስም የለውም ሄደ። ሲመለስ ግን ባለ አንዱም ሌላ ነው እንጂ ያተረፈው ነገር አለ። ምንድን ነው ያተረፈው? ቃል ነገር አትርፎ ነው የመጣው። አትርፍ የተባለው ወርቅ ነው። ይዞ ሲሄድ እሽ ብሎ ነው የሄደው። ሲመለስ ግን ካልበተንክበት የምትሰበስብ፣ ካልዘራህበት የምታጭድ። አትርፍ የተባለው በሚያተርፍበት በሚመስለው ወርቅ ነበር። በመልካም ነገሩ መልካም ነገር አትርፍ ነበር የተባለው። ትችት የማያውቀውን ማውራት፣ የማይመለከተውን ማውራት፣ ያልተገነዘበውን ማውራት፣ አላወቀም። አሁን ይሄ ነው ትልቁ ነገር። ነገር አትርፎ መጣ። እግዚአብሔር ይጠብቀን። በረከት ለማፈስ ሄደው ቤተ ክርስቲያን ከበረከት ቤት ከቤተ ክርስቲያን መርገም አጽደው የሚመለሱ ሰዎች አሉ። ወደ ጸሎት ቤት ወደ እግዚአብሔር ቤት ሄደው ሀሜት ይዘው የሚመለሱ ሰዎች አሉ። ነገር አትርፈው የሚመለሱ ሰዎች ስለማያውቀው ነገር ያወራ ነበረ። ያልበተነውን የሚሰበስብ አይደለም አሱ ያልዘራውን የሚያጭድ አይደለም አሱ። ቤተ ክርስቲያን ሄደው የሚያውቁትን በማድረግ ፋንታ የማያውቁትን የሚያወሩ ስለማያውቁት የሚቀባጠሩ፣ በተለይ ደግመን ደግመን እንደምንለው በውጭው ዓለም ያለው ሕዝብ ሕዝበ ክርስቲያን ሁሉን ነገር አውቃለሁ የሚል ከካህናቱ ይልቅ ለቤተ ክርስቲያንን ያውቃለሁ የሚል ከአባቶች ይልቅ ለቤተ ክርስቲያንን ያውቃለሁ የሚል ግን ደግሞ ሲታይ ለግሉ መጠቀሚያ ማድረግ እንጂ ቤተ ክርስቲያንን የሚያውቀው አንዳች ነገር እንደሌለን አላዋቂነቱን አውቃለሁ በማለት የሚገልጽ ብዙ ሰው ነው ያለው። እንመለስ። አሁንም ይህ ሰው ያችኑ ያለችውን ወስዶ ቀበረ። ሌላው ችግር እኛ ብዙዎቻችን ዛሬ ይህን ሰው የመሰልን ይመስለኛል። አትርፉ ነው የተባል ነው። እሱ ትልቁ ነገር ነው። ማትረፉ ይቅር ያለንን እንኳን የቀበርን ስንቶቻችንን በተለያየ በስጋ ፈቃድ እየደከምን ትናንት አገልጋይ ውስጥ ድረስ ገብተን አገልግሎት ዘርፉ ብዙ ነው ብያችኋለሁ። ከጳጳሱ ከፓትሪያሪኩ ጀምሮ እስከሚያጸድ ናታኒም እስከ ቤተክርስቲያን እስከሚያጸዱ ድረስ አገልግሎት ነው። ትናንት የነበረችንን አገልግሎት የቀበርን ስንቶቻችንን ይዘነው ቤታችን የተቀመጥን ስንቶቻችን ነን? ከጀርባ ሆነን የምናየውና የሚመጣው ነገር ከእግዚአብሔር የለየን ስንቶቻችንን፣ ብዙዎች። ስለዚህ ያ ያስወቅሳል፣ ያ ያስጠይቃል። ደግሞም ባለችን ጥቂት ነገር ያቅማችንን ያህል ማትረፋችን፣ በጥቂቱ ታምንሃልና በብዙ ሾመሃለሁ ብዙ ጸጋ ብዙ በረከት እግዚአብሔር አዘጋጅቶጁን ዘርግቶ እየጠበቀን ለዛ በረከት ራሳችንን አለማዘጋጀት ነው። ለዛ በረከት ራሳችንን ስናዘጋጅ በውስተ ፍስሐሁ ለእግዚእከ ወደ ጌታህ ደስታ ግባ ነው የሚለው። የዘላለም ደስታ የምናገኝበትን ዓለም በጊዜያዊ ፈተና በጊዜያዊ ጥቂት ነገር እንዳንለውጥ እንዳንሸጥ ታምነን እንድናገለግል የሌላውን ጸጋ ሳይሆን የእኛን ጸጋ እንድናይና እንድምንመለከት አምላክ አበው ሁላችንንም በቸርነቱ ይርዳን። ሱባኤውን በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም ያደርሰን። ሰላም እግዚአብሔር አይለያችሁ፣ አሜን።